ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ኖህና ሜሊክ በታሰሩበት ቦታ በምሽት ብቻቸውን የመኪና ድምፅ መስማት ይጀምራሉ። የዚህን ጊዜ ሜሊክ በፍጥነት ትነቃለች። ኖህ ኖህ እያረችም ትጠረዋለች። ዝም በይ ዝም በይ ድምፅሽን አድርጊ። የመጡትም ሴልጁክ እና ዳክሲን ነበሩ። በቦታው ላይ እንደደረሱ አንደኛው ጥበቃ እያንቀላፋ ነበረ። ከመኪና ወርደው አካባቢውን መቃኘት ይጀምራሉ። ሴልቹክ ድምጽን ዝቅ አድርግ፣ ቀስ እያልክ ተራመድ። ከውስጥ ሜሊክም ትናገራለች፣ የሆነ ሰው እየመጣ ነው ያለ፣ ኖህ ወንድሜ። ወደ ውስጥ ገብተው ወደ ታሰሩበት አካባቢ እንደደረሱ ስልካቸውን አብርተው መመልከት ይጀምራሉ። ሴልቹክ አንተ በዛ በኩል ተከታተል፣ እያንዳንዱን ክፍል መርምር። እሺ እሺ፣ ምንም ችግር የለም። ከፊት ለፊትም ሲመለከት ታክሲን ኖህን ይመለከተዋል። የዚህን ጊዜ ይናገራል፣ ኖህ ወንድሜ፣ ወንድሜ፣ ታክሲን መጥቻለሁ፣ ልጅ መጥቻለሁ፣ እኔ ነኝ። ያቻት ያቻት፣ እህቷለች፣ እዛ ጋ ሴልቹክ፣ እሷን ፍታ፣ አንተ ፍጥን፣ ወንድሜ፣ ታክሲ አንተ እኔ ነኝ እኔ ነኝ፣ ልጄ መጥተናል፣ ደርሰንላችኋል፣ አይዟችሁ። ኖግራ እየተጋባ ይናገራል ወንድሜ ታክሲ እሱ ያገኛችሁን እዚህ መሆናችን በምን አወቃችሁ? ለምንድ ነው የማላገኝ ልጅ አገኛለሁ እንጂ እኔ እኮ ጆሮ አለኝ ዓይን አለኝ በየቦታው ታውቃለ። ቶሎ በል ቶሎ በል ፈጣሪ በእውነት ባርክ ይባርከ፣ ወንድሜ ታሲን አተርፈህናል። ሴልጁክ እየፈታ አይደለም እንዴ? እየፈታው ነው ወንድሜ፣ እየፈታዋት ነው። በርታ በርታ፣ ፍጠን። ከዚህ ቦታ ቶሎ መሄድ አለብን። በሌላ በኩል ጋዜጠኞቹን እየጋበዙ እነሱ እራታቸውን እየበሉ ቻንና እንዲሁም ደግሞ ሲቪላይ ምሽቱን እያሳለፉ ነው። በጣም አሪፍ ቻን፣ እንግዲህ ዋንጫችንን ከፍ እናርግ ለወደፊት ዕጣ ፈንታችን እየተባባሉ ይጎነጫሉ። ለዛ ብቻ አይደለም ሲቪላይ፣ ለጅልነታችንም ከፍ ማድረግ ይገባናል። ይሄው አንዱን ጨርሰናል፣ ሁለተኛው ይቀረናል። ተመልከች፣ ይሄንኛውን ወይም ደሞ እንጎንጭ። ይሄው ይሄኛው ደግሞ የምንጎነጨው ለምን መሰለ ቻን ለተካድንበት ለክደታቸው ስንል እንጎነጫለን። ልክ ነው። አሁን ደግሞ የምናገረው እነኛው ልጅ ሲቪ ላይ እያለ ሞቅ ብሎ ቻን ምን ይናገራል? ለዛ ለማይረባ ቅዠት ለሆነ ለሕልሜ እኔ ደግሞ ልናገር። ለውሸት ፍቅር እያሉ እየደጋገሙ ይጠጣሉ። በመጨረሻም ሲቪ ላይ ከተቀመጠችበት ተነስታ፣ ብንሄድ ይሻላል፣ ይበቃናል። ከተቀመጠችበት ብድግ ስትልም ምን እንደማዞር ያረጋታል። ምንድን ነው እሱ? ቻል በጣም ብዙ ጠጣሁ እንዴ? ይመስለኛል። አሁን ጠጥተናል ብዙ። እውነቱን ለመናገር ይኸው ልጅ ሲቪ ላይ እኔ ማሽከርከር አልችልም። በቃ ወደዛ ወደ ቤታችን መሄድም የምንችል አይመስለኝም። ልጠይቅሽ ወይስ ደግሞ ምን አንቺን ብትሆኝ ማሽከርከር አችም በዚህ ሁኔታ ሁለሽ አደለም። ምን ማድረግ ይሻላል ታዲያ? እኔ ምን አውቃለሁ ብልሽ ነው እውነቱን ለመናገር። የውልቻን እኔ ወደዛ ቤት ውስጥ ወደዛ ትልቅ ቤት ውስጥ መሄድ አልፈልግም። ሲቪላይ የውልሽ መኝ እኔም በሆን በፍጹም ወደዛ መሄድ አልፈልግም። እዛ ባዶ ቤት ውስጥ መሄድ አልፈልግም። በእውነት ይገርመሃል፣ እኔ መተንፈስ ራሱ ምችል አይመስለኝም እዛ ጣራ ውስጥ ሆኝ በቃ ልክ ካል አደለ ግድግዳውን የተሸከምኩ ያክል ይሰማኛል። እኔም ልክ እንዳችሁ ነው። በተለይ እነዚህ ሁለት ቀናት ያለፉት ቀናቶች በጣም ከባድ ነበሩ ለኔ። በእውነት ልሻለሁ። እኔም በውን መተንፈስ ከብዶኛል። ያንን ሁሉ እውነት ካወቅም በኋላ ከባድ ነበረ። ለምን ታዲያ እዚሁ ሆቴል ውስጥ አንቀርም? አዎ፣ ሆቴል ውስጥ ለምን አናሳልፍም? ምን ትያለሽ አንቺ? እዚሁ ብናደር እንችላለን። በጣም ጥሩ። እንደዛ ከሆነ ክፍል እንያዝበካል። ነኔድ ቀስ ቀስ በይ እባክሽ። ተደጋግፈው መሄድ ይጀምራሉ። በሌላ በኩል ከስር ተፈተው ኖህና ሜሊክ ታክሲን ደጋግፏቸው ይዟቸው እየሄደ ነው። እንደ ወጡም ኖህም ይናገራል። ገብቶሻል አይደለ አደለ የተነጋገርነውን ነገር ታስታውሻልሽ አይደለም እንዴ እያለ ሜሊክን ይጠይቃታል። አዎ ገብቶኛል ነው። በጣም ጥሩ ወንድሜ ታክሲን፣ እኔ እና እህቴ ማድረግ ያለብን ነገር አለ። አንድ ያቀርነው ነው ነገር አለ። እናንተ መኪና ውስጥ ጠብቁን፣ ተመልሰ እንመጣለን። እህትና ወንድም እየተራመዱ ወደ ውስጥ ይመለሳሉ። ወደ ውስጥ እንደገቡም በቀኝና በግራ ያሉትን ፈረሶች እየተመለከቱ ነው። ሴልቹክ ከውጭ ሆኖ ወንድሜ ታክሲን፣ እነዚህ መንትያዎች ምን ሊያደርጉ ነው? ወደ ውስጥ ተመልሰ ለብሶ የገቡት ይህ መስለኛል። ለአሻራ አሳርፈው ሊሄዱ ነው እንደዚህ ነው እንግዲህ መንታ ማለት ይገርማል። እርስ በርሳቸው ይግባባሉ፣ ገባ ቃላት ማውጣት ማይጠበቅባቸውም። ለዛ ነው። ምን ሊያደርጉ ነው ግን ወንድሜ? እኔ በፍጹም አልገባኝም። ትመለከታለህ እንግዲህ፣ ዝም ብለህ መጠበቅ ነው ያለብህ። መልካም እንግዲህ፣ ታሲ ነገር ግን እንዴት ነው አንተ ያውቀው? ይገርማል። ሴልቹክ፣ ብዙ ነገር ማወቅ አለብህ። የተጎዳ ሰው፣ ሕመም ያለበት ሰው የሌላን ሰው ሕመም የመረዳት አቅም አለው። አሁን እንሄድ። በሌላ በኩል ቻንና እንዲሁም ደግሞ ሲቪ ላይ አልጋ ወደ ተከራዩበት ክፍል እየገቡ ነው። አልጋው ላይም አበባ። እየተመለከተች ትናገራለች። በጣም የሚያምር ክፍል ነው። ተመልከታቸው፣ እነዚህ ደግሞ በጣም ያምራል። ኔ ውድ፣ ልክ ነው የተናገርሽው። ምን ጠብቀሽ ነበረ እኮ? በቃ ልክ የጫጉላ ሽርሽር በይ። ቤቱን አየሽው አይደለም? የጫጉላ ሽርሽር ቀናችን እኮ ነው። እረስቸው ነበር። ይግርማ አልቻል። ማወቅ አለብሽ፣ ማወቅ አለብሽ። ከዚህ በኋላ መመልመድ አለብሽ ይህንን ነገር። አሁንም መጠጣት ይኖርብናል፣ አይደለም ሴቪ ላይ? ለጅልነታችንን ጠጣ። ዋንጫችንን ከፍ እናርክ፣ እንዲሁም ደግሞ ለእንከፍነታችን አይናችን ማይስል አልቻለ። በድጋሚ ጭልት አድርገው ይጠጣሉ። ከጠጣች በኋላ ዞር ስትልም ሲቪላይ ልትወድቅ ስትል ቻን ቅፍ ድግፍ አድርጎ ይዛታል። ቻንና እንዲሁም ደግሞ ሲቪላይ አይን ለአይን ይተያያሉ። አሁን ደህና ነሽ አይደል? ደህና ነኝ አሁን። መልካም በቃ ቁጭ እንበል። በቃ ይመስለኛል ከዚህ በኋላ አንቺም እኔም መጠጣት የለብንም፣ እያለም መጠጫውን ዞር ያደርጋል። ቻንን እየተመለከተች ሲቪላይ ትናገራለች። ታውቃለህ እኔ እንደዚህ ተሰምቶኝ አያውቅም፣ እንደዚህ ተስፋ ቢስ ሆኜ አላውቅም። እኔ እኔም ብሆን ልክ እንዳንቺ ነው ሲቪላይ። በሌላ በኩል ፈረሶች ማጎሪያ ቤት ውስጥ እህትና ወንድም ተነጋግረው እያንዳንዱን ክፍል ፈረሶች ያሉበትን ክፍል እየከፈቱላቸው ነው። በሙሉ ፈረሶቹንም ያስወጧቸዋል፣ ይለቋቸዋል። ፈረሶቹን አውጥተው ከለቀቁ በኋላ ጋዝም እያርከፈከፈ ዙሪያውን ኖኅ ያጠምቀዋል። ሜሊክም ሌላኛውን ጅርጋ ብድግ አድርጋ ታርከፈክፋለች። ይህ ሁሉ ሲደረግ ከውጭ የነበረው ጥበቃ አሁንም እንቅልፍ ላይ ነው። የተቀጣጠለ ሰዓት ብድግ አድርጎ ኖኅ እቤቱ ላይ የሚጥለዋል። ሜሊክና ኖህ እየተመለከቱት ቤቱ ወደ አመድነት ይቀየራል። በመጨረሻም ከተቀጣጠለ በኋላ ኖ ወደ ውጭ ወጥቶ ጥበቃውን በጥፊ መታ መታ እያደረገ በትሮት ይሻላል። አንተም አትረባ። አዎ መንቃት ነው የሚሻለው። እባክህ እየነቃ እየነቃ ከዚህ እሳት ጋር አመድ መሆን ካልፈለግህ ብትሮት ይሻላል። ምንድን ነው እሱ፣ ምንድን ነው የተፈጠረው ብሎ ቀና ሲል ኖኅን ይመለከተዋል። የተፈጠረውን ነገር ዞር ዞር እያልክ ብታይ መልካም ነው። አየህ እሳት የሚጀመረው ልክ እንደዚህ ነው። ያን የማይረባ ነጫጭባ ደውልለት፣ ኖኅና ሜሊክ እሳቱን ጀምረውታል ብለህ ንገራቸው። እሳቱን የሚያቀጣጥሉት ሳይፈሩ ሳይጨነቁ ነው በላቸው። ሁሉም ሰው እያየ ማቃጠላቸውን ይቀጥላሉ በላቸው። ገባ? የተናገርኩት ነገር ገባው? ያንተም አትረባጅል ደውልላቸው። መኪናቸውን እንዳቆሙ ከርቀት ላይ ሆኖ ታክሲንና ሲልቹክ እየተመለከቱ ነው። ጥበቃውም ስልኩን አውጥቶ መደወል ይጀምራል። ታውቂያለሽ ሜሊክ፣ አለም ክብ ናት። ተመልከቺ፣ ጥላቶቻችን ልክ እንደዚህ ይነዳሉ፣ ይቃጠላሉ። እናቃጥላቸዋለን። እነዛ ማይረቡ ሰዎችን በሙሉ ያንን ቤተሰብ በሙሉ እናጠፈዋለን። ዘር ማንዘሩን በሙሉ እናጠፋለን። ሜሊክ፣ በፍጹም ወደ ኋላ ማለት የለም። ልክን የተናገርከው ወንድሜ፣ እናጠፋቸዋለን። አዎ፣ እናጠፋቸዋለን። በሌላ በኩል ቻንና ሲቪላይ አሁን ቢሆን አይንላይን በፍቅር እየተያዩ ነው። ከንፈር ለከንፈር ለመሳሳም ይጠጋጋሉ። በመሀልም ቻን ያቋርጣል። ሁለቱም ግራ ተጋብተዋል። ይሁንና ጠብቀው መረጃውን ለማድረስ ለቻን ቢደውልም አያነሳም። አደውልለትም ወይ? አንተ ማትረባ ደውል ደውል ደውል ነው በቃ ተወቱ እሱም በቃ እንሂድ እኛ ማድረግ የሚገባንን ነገር አድርገናል። ደውልለት እሳቱ ተጀምሯል ብለህ ደውልለት እንዳትረሳ። በመጨረሻ መኪናቸው ውስጥ ገብተው መሄድ ይጀምራሉ። እዛው ክፍላቸው ባሉበት በመጨረሻም ቻን ስልኩን ሲመለከት እየተደወለ እንደሆነ ያረጋግጣል። ምንድነው ድምፁ የማይሰማው? ሳይለንት ነበር። የስልክ ሄሎ እየሰማው ነው። ሳይት እየሰማው ነው። አቶ ጃን አቶ ጃን፣ ምንድን የተፈጠረው ተናገር። አመለጡ አመለጡ። እነዛ ልጆች ምን ማለት ነው? አመለጡ ማለት ምን ማለት ነው አንተ? መንትየዎቹ አመልጠዋል እያልኩ ነው ጌታዬ። የማይረባ ነገር አትናገር። እሳት ሁሉ አቀጣጥለዋል፣ እንዳለ አመድ አድርገውታል። ቦታውን ሁሉም ነገር ጠፍቷል ጌታዬ። በመጨረሻም አመልጠዋል። በጣም ጥሩ፣ በቃ ጥሩ። እየመጣሁ ነው። በቃ ጠብቀኝ። እዚያው ቦታ ላይ ሲቪላይም ትጠይቃለች። ምን ተፈጠረ? ኖህና ሜሊክ ናቸው እሳት አቀጣጥለው ቦታውን አመድ አድርገውታል ነው የተባለው። በመጨረሻም አመልጠዋል። እንዴት ሊያደርጉ ይችላሉ? ታስረው አልነበረም እንዴ? ሲቪላይ እነግርሻለሁ በኋላ እንግዲህ ለአሁን ያለው መረጃ ይሄ ነው። ነገር ግን አዳምጬውልሽ መተኛት በጣም ከባድ እንደሆነ በዚህ ሰዓት ለአንቺም ለእኔም እንደሆነ ከባድ እንደሆነ አውቃለሁ። ነገር ግን ሁሉን ነገር ለመርሳት አስቢ፣ እዚህ የተፈጠረውን ነገር በሙሉ ላለማስታወስ ሞክሪ እባክሽ። አሁን ተኝ፣ ከዛ ደውዬ ያለውን መረጃ እነግርሻለሁ ል። ፈጣሪ ሆይ አባዬ መቼም እንዳልተኛ ተስፋ አደርጋለሁ ብሎ ተናግሮ ትቷትም ይሄዳል። መኪናውን እያሽከረከረቻን እየደጋገመ ይደውላል። አንሳው፣ አንሳው፣ አባዬ ስልኩን አንሳው ማይረባ ሄሎ ሄሎ፣ አባይ እያዳመጥኩ ነው። ጫን ልጄ፣ ምንድን ነው እሱ ያለው አባይ? እቤቴ ነዋ። የት እሆናለሁ ደግሞ? ምን እያወራህ ነው ልጄ? ምን ተፈጠረ? ወይኔ ወይኔ፣ ምንድን ነው? ምን ሆነሀል ጫን? ደህና ነኝ፣ ደህና ነኝ አባይ። ኖህና ሜሊክ አመለጡ። እባክህ ምን እያልክ ነው ልጄ? አሁ እሳት አቀጣጥለዋል ነው የተባለው። ቦታውን በሙሉ አቃጥለውታል፣ በመጨረሻ አመልጠዋል። ምን እያልክ ነው ያለው? ያንን ቦታ አቃጠሉት እያልከኝ ነው? ህክመት ቦታው ላይ ትደርሳለች። ይኸውልህ፣ አዳምጠኝ፣ አንድ ነገር ለማድረግ እንዳትሞክር ጫን፣ እኔ እዛ ቦታ እስከምደርስ ድረስ። አሁን እመጣለሁ፣ እኔ እመጣለሁ፣ ጠብቀኝ ብያለሁ። አንድ ነገር አዳም አዳምጠኛ፣ ልጅ አይደለም። እሺ አባዬ እሺ። እኔም እየሄድኩ ነው ያለሁት። አንተም በፍጥነት ቦታው ላይ መድረስ አለብህ አባዬ። ስልኩ እንደተዘጋ ህክመት ተጠይቃለች። ምን ተፈጠረ? ቦታውን አቃጠሉትን? የተባለው ማን ነው ያቃጠለው? ኖህና ሜሊክ ናቸዋ። ምን ሊሰሩ ሄደው ነበር እዛ ሲጀመር? ከዚህ በተጨማሪ እነዛ ልጆች ለምንድን ነው ያቃጠሉት? እኔ እኮ መጀመሪያውንም ወንድሜ ነግሬህ ነበር፣ እነዚህ ልጆች መጥፎ ናቸው እያልኩ ነበረ። ነገር ግን አንተ አላዳመጥከኝም። በጊዜ መቀጨት አለባቸው ብዬህ እኮ ይኸውልሽ አዳምጪኝ። ለማንም እዚህ አካባቢ ላለ ሰው ለማንም ይህን መረጃ እንዳትናገር። ዝም በይ። ሚስጥር ነው ይሄ ጉዳይ። እኔ ሄዳለሁ ቦታው ላይ ያለውን ነገር፣ እያንዳንዱ ነገር አስተካክላለሁ። ከዛ ተመልሼ እመጣለሁ። ገባሽ? መልካም፣ መልካም። በቃ እሱ ከሄደ በኋላ ህክመት ትናገራለች። እንዴት አድርገን ነው እነዚህን ቅማል የሆኑ ልጆችን የምናስወግዳቸው፣ ከላያችን ላይ ዞር የምናረጋቸው እንዴት አድርገን ነው? ጥቂት ከተጓዙ በኋላ ኖህ ይጠይቃል። ታክሲን፣ ወንድሜ እነዛ ሰዎች መረጃ አግኝተው ይሆን? ወደ ሳት መቀየራችን ቦታቸውን ነው ያወቁ ይመስለኛል፣ እንግዲህ ነው። ነገር ግን ቦታው ላይ እየደረሱ አይመስለኝም። ቢያውቁጥሩ ነው መልካም ነው ቦታው ላይ ቢደርሱ መልካም ነው ይገርማ አለ ገና ይሄ መጀመሪያው ነው ገና ብዙ የሚያውት ነገር ይኖራል ይሄ ገና የሚቃጠሉበት እሳት የተጀመረበት ነው ወንድሜ ነው እባክ መረጋጋት አለብን በቃ የሚገባቸውን ነገር አድርገንላቸዋል አደለም እንዴ ይህን ጉዳይ ብንዘጋው መልካም ነው ወንድሜ እህቴ ሚሊክ ይህ ጉዳይ ከዚህ በኋላ በፍጹም አይዘጋም መቼም ቢሆን አይዘጋም ይገርምቻል የፈለጉትን ነገር እነሱ የሚያደርጉ እኛም እናደርጋለን ምንም ቢያደረጉ ነ ምንም አለላቸውም ነበረ ነገር ግን አንችን ነክተውሻል ከዚህ በኋላ መፍራት ያለባቸው እነሱ ብቻ ናቸው እኔ ሊፈሩኝ ይገባል ከዚህ ቀደም ግን አንቺን ስላልነኩሽ እኔ ፈራቸው ነበር። ከዚህ በኋላ እኛ ጋር የሚኖር መልካምነት ወይም ደግሞ ምህረት የሚባል ነገር የለም። ከእኔ ምንም አያገኙ ምህረት ታክሲንም ይናገራል። ይበቃል ልጅ መረጋጋት አለብህ። አንበሳው ተረጋጋ፣ ተረጋጋ። እሺ የተናገርከው ነገር ይሁን ይፍሩ። ነገር ግን አሁን ወደ ቤት መሄድ ይኖርብናል። እንረጋጋ። እናንተም መረጋጋት አለባችሁ። ብዙ ተቸግራችሁ ተሰቃይታችኋል። ነገሮችን እናስተካክል፣ እናስብ፣ እንሄድ። ወንድሜ ልክ ነው የተናገርከው። እንሄድ። ከዚህ በተጨማሪ ይህንን ምሽት እነሱም ቢሆን ያጣጥሙት። በሌላ በኩል አባትና ልጅ እሳት ወደ ተቀጣጠለበት ቦታ ላይ ደርሰዋል። ቦታው ላይ እንደደረሱም የተመለከቱት አመድ ብቻ ነበር። ጥበቃውን ልክ እንዳገኘው ሻክሜትን በጥፍ ይመጠዋል። ማትረባ ደደብ! አባዬ ተረጋጋ። አባዬ እንዴት እንደዚህ ዝም ብለህ ትመለከት ያቀርባችኋል ይህን ሁሉ ነገር ሲያደረጉ፣ አንተ ማጥረባ ነገረኛ! አንተ ማትረባ! አባዬ ተረጋጋ። ባክ ወንድሜ ሂድ፣ አንተ ከዚህ ሂድ፣ ከዚህ ዞሮ በቃ ከዚህ አካባቢ። አባዬ ተረጋጋ፣ ተረጋጋ። ምን እያደረግ ያለው አባዬ? የማይረባ ጅል፣ ብሽቅ! ለምንድነው በልጁ የተናደድከው አባዬ? አንድ የማይረባ ልጅና አንድ ማትረባ ሴት ልጅ ይህ ሁሉ ነገር ሲያረጉ እንዴት ዝም ብሎ ይመለከታል? ሲያመልጡ ዝም ይላቸዋል? አባዬ እያልክ ያለው በራሳቸውን ያመለጡት እያልክ ነው? ኋላ ሌላ ምን ሊሆን ይችላል? ንገረኝ እስኪ። ምን እያልክ ነው ያለው? አባዬ እጃቸው ታስሮ ነበረ፣ ራሳቸውን ፈቶ እያልክ ነው? ከዛ ደግሞ እሳት አቀጣጠሉ፣ በራሳቸው በራሳቸው፣ ደግሞ ከዚህ ይሄዱ። ይሄ ሁሉ አባዬ የኛ ስህተት ነበረ። የኛ ስህተት ነው ይሄ ጉዳይ አንድ ነገር ልንገር፣ እንደው በተለይ ደግሞ የአንተ ስህተት ነበር ይሄ ነገር። ምን እያልከ ነው ልጅ? የኔ ስህተት ነው ይሄ ጉዳይ? አዎ አባዬ፣ የአንተ ችግር ነበር። ይበቃል፣ ይበቃል ልጅ። አባዬ ሁለት ምስኪን የሆኑ ልጆችን እዚህ ቦታ መጣ ናችሁ። ከዚህ በተጨማሪ አስር ናችሁ አሰቃየ ናችሁ። አንደኛዋ ደግሞ ሴት ነች። ስለዚህ ጉዳይ አላወራንም አባዬ። ከእነሱ ጀርባ ጠንካራ ሰው አለ እየተባባልን አልተነጋገር ነው ነገረኛ አባዬ ተነጋግረን ነበር አይደለም። እዚህ ቦታ ላይ የታጠቀ ሰው ያስፈልግ ነበር። የውለህ አስፈላጊ ከሆነ አርባ ሰው ራሱ እዚህ ጋር መቅጠር ነበርብህ። ነገር ግን ተመልከት አባዬ፣ አንተ ምንድን ነው ያደረግከው? ምንም ነገር አላደረግም ልጄ። ምን እያልክ ነው ያለ ይህን ያክል ጥቅም እንዳላቸው እኔ በምን አውቃለሁ? ይህን ያክል ትርጉም እንዳላቸው እሺ እየተናገርከው ነገር ትክክል ነው። ከእነሱ ጀርባ ትልቅ ሰው አለ፣ በዛ አስማማለሁ ልጅ። ነገር ግን ይህን መሳይ ቦታ ላይ መኪና ይዞ ምናምን መጥቶ እነሱን ሊያተርፍ ይችላሉ? ይህን በፍጹም ማሰብ አልችልም። እንደዛ አታስብም አባዬ? እሺ የምታስበው ምንድን ነው? ንገረኝ አባዬ፣ ለፈጣሪ ብለህ በምንድን ነው የምትመረቁ አባዬ? ውል ከእነሱ ጀርባ ያለው ሰው እጅግ የተማረ ሰው ነው የሚሆነው አባዬ። በጣም ስልት የሚያቅስ ነው የሚሆነው። የተለያየ እቅድም ያወጣል፣ ይነድፋል። ከዚህ በተጨማሪ ደግሞ ያንን ነገር ሲያደርግ ከጀርባ ሆኖ ነው። በፊት ለፊት አይመጣም። ልክ እንደኛ በቀኝ በግራ ብሎ አያጠቃም። ስውር ነው፣ ይገባል። አባይ በእቅድ ነው ይኸውልህ፣ ሁሉን ነገር ያደረጉት። ኖህና ሜሊክንም እኛ ቤተሰብ ውስጥ ያስገባቸው እሱ ነው። ሁሉንም እቅድ ያወጣው እሱ ነው። እኛም እያንዳንዱ ነገር በአጋጣሚ የተፈጠረ ነገር ነው ብለን እንድናስብ ያደረገው እሱ ነው። ለምንድን ነው ታዲያ አባይ አንተ ያልተረዳኸው ይህን ያክል ማሰብ ያቅተዋል ብለህ ዝቅ አድርጌ አሰብከው? ለምንድን ነው ንገረኝ። እስኪ ቆይ ልጅ፣ ንገረኝ። ከነሱ ጀርባ ያለው ሰው ማን ነው? ነው በቃ ለአብድ ነው እያልኩ ነው። ልጅ፣ ማን ነው ከነሱ ጀርባ ያለው? እኔም በሆነ አላውቅም እሱን አባዬ። ነገር ግን ማንም ሆነ ማንም ተወደደም ተጠላም ልጆቹን ይዟቸው ሄዷል። አሁን ምን እያልክ ነው ያለው? ምን ማለት ነው? ቆይ ንገረኝ እያልኩ ያለሁት አባዬ። ከእኛ ውስጥ ሰላይ ሰዋለ፣ መረጃ የሰጠ ሰዋለ እያልኩ ነው። ወደ ውስጥ እንደገቡ በሌላ በኩል ኖህና ሜሊክ ታሲንም ይናገራል። ምንድነው የምትመለከቱት? ሜሊክ ኖህ ወደ ውስጥ ግቧ። አረፍ በሉ፣ ተቀመጡ። በእርግጠኝነት ውሃ ጠምጧቸዋል። ውሃ እንኳን የሰጧቸው አይመስለኝም፣ እነዛ የተረገሙ ሴልጁክ፣ ፈጠን በል ውሃ ይዘና። ሙሉ ቀን ሙሉ ሌሊት እዛ ቦታ ላይ ጥለዋቸው ነበረ ያለ ምግብ ያለ ውሃ አይደለም። በእውነት ምን ያክል የሚያሳፍሩ ሰዎች ናቸው! ለሰው ልጅ ርኅራ የሚባል ነገር እንኳን የላቸውም። ርኅራ የሚባል ነገር እንኳን የላቸውም። ሴልጁክ፣ አንጣ ውሃውን ስጣቸው። ከዚህ በተጨማሪ በረዶ ደግሞ ይዘህለት ነው ፊቱ ላይ ላለው ቁስል። ቶሎ በል ያን ያክል እኮ አይደለም። ችግር የለውም፣ ችግር የለውም ነው። ተረጋጋ። ያስፈልጋል፣ በረዶ ያስፈልጋል። በሌላ በኩል ኢንሲ ከበረሃ የመጡትን ኒያትና ሱምሩን እየተንከባከቡ አልጋ ክፍላቸውንም እያሳዩ ነው። እውነቱን ለመናገር ይህ አልጋ ለእናንተ የሚገባ አልነበረም። ምቾትም ይሰጣቸዋል ብዬ አይደለም ነገር ግን ከባዶ ይሻላል። እንግዲህ መልመድ አለባችሁ። ምን ይደረግ? ምንም ችግር የለውም። ኢንሴ ምንም ችግር የለው። ዛራ ቤት ይመቸናል። እኛ ሰላም አለው። ይሄ ቤት እኮ ሰላም አለው። ከዛ ቤት ከሚያምር ቤት ይሄ ቤት ይሻላል። ሰላም እናገኛለን እዚህ። ኒሃትም ትናገራለች። በጣም አድቅመን ይሻል። ኢንሴ ረ ምንም ችግር የለው። ምን ችግር አለው? የምትፈልጉት ነገር ካለ አሳውቁኝ በማንኛውም ጊዜ። አስታወስችኝ፣ ውሃ ነገር ያስፈልገኛል። ውሃ አስጡኝ ባካችሁ። ቆይ። እንዲሁም ወደ መታጠቢያ ክፍል ሄድ ብላ ኒሃት ተነስታ ትራመዳለች። ኢንሴና እንዲሁም ደግሞ ስምሩ እንደቀሩ ስምሩም ትናገራለች። በእውነት ይቺ ህይወት ግን በጣም ታስገርማለች። ብዙ ነገር ታሳያለች። አሁን እኛ ያለንበትን ነገር ተመልከች እህቴ ኢንሴ። በእውነት እመይኝ፣ እኔ ለራሴ ብዬ አልተበሳጭውም። የተናደድኩትና የተበሳጨሁት በስተርጅና እናቴን ማንከራተቴ በዚህ እድሜዋ ይቺ ምስኪን እናት ትናንትና ምሽቱን ያሳለፈችው በዋሻ ነው እየተንቀጠቀጠች ነበረ። ብርዱን አልቻልነውም ነበር። አሁን ደግሞ ያለንበትን ነገር ተመልከች። ሰው ላይ እንድትጠጋ አደረግኳት፣ ለእናንተ ሸክም አደረግኳት። ምን እያልሽ ነው ልጅ? ምንድን ነው እንደዚህ የምትናገር? ምን ችግር አለው ልጅ? ዛህራ እኮ የኔ እህት ነች። ይሄ ቤት ማለት ይህኔ ቤት ነው። ያንችን ቤት ማለት ይቻላል። ምንም ማሰብ የለብሽም። በእውነት ምን ብዬ ማመስገን እንዳለብኝ ኢንስ ያላውቅም። በሌላ በኩል አሁንም እንደ ቆሙ አባትና ልጅ ይነጋገራሉ። አባዬ እንዴት ይህንን ቦታ አገኘው? ያሰውየን ያልከው አይደለ? በሱ ላይ ማሰብ አለብን። እነዚህን ሰዎች እዚህ እንዳሰርን የሚያውቀው ሰው ማን ነው? ንገረኝ። እዚህ ያለው ያለው ጥበቃ፣ አንተ፣ እንዲሁም ደግሞ እኔ። ከኛ ውጭ የሚያቅሰው አለ? ማን አለ ልጄጅ? ማን ይኖራል? ማንም አያውቅም። ወይም ደግሞ እንግዲህ ልጄ፣ እዛ ቤታችን ውስጥ ባለንበት ወቅት ስልክ ደውዬ ሳወራ ተደብቆ ያዳመጠ ሰው ሊኖር ይችላል። ምክንያቱም ማንንም አላስጠነቀቅም ነበርኛ። ስለዚህ ያልቻለው ከቤት ውስጥ የሰማ ሰው ሊኖር ይችላል ይመስለኛል። እንግዲህ ልጄ፣ ነገር ግን እኔ ማንንም አልጠረጠርም። ሁሉም ቢሆኑ የኔ ሰራተኞች ናቸው። ከዚህ በተጨማሪ ደግሞ ታማኞች ናቸው ልጄ። ታውቃለህ፣ እምከፍላቸውም የማስተዳደራቸውም እኔ ነኝ። አባዬ ቢኒያም የሚባለውን ታምነዋለህ? ረ በፍጹም እንደዛ አታስብ። አከቻን ልጄ በፍጹም ይሄን ነገር አያደርግም። እሱ ለረጅም ጊዜ ከእኛ ጋር አብሮ ነበር የቆየው። እኛ ጋር ነበር የሚሰራው። እንደዚ አይነት ነገር አያደርግም ልጄ። አንድ ነገር በግልጽ ልንገርህ አባዬ ከዚህ ሰዓት ጀምሮ እያንዳንዱ ሰውን መጠርጠር አለብኝ፣ እጠረጥራለሁ። በመጀመሪያ የምጠረጥረው ማን እንደሆን ታውቃለህ አባዬ? ልንገርህ፣ ራሴን ነው የምጠረጥረው። ራሴን ራሱ አላምንም ከዚህ በኋላ። በሌላ በኩል ኒያት ልጇ ጋር እንደደረሰ ትናገራለች። ባለቤትሽ ያለንበትን ሁኔታ ቢያውቅ ደስ ይለኛል የት እንዳለን እማዬ። አሁንም እያሰብሽ ነው እዛ ቤት ውስጥ እመለሳለሁ ብለሽ? ወይስ ደግሞ ምንድን ነው ችግርሽ? አዎ ልጄ መመለሳችን ማይት ቀራል። በድጋሚ ካላበላሸሽው ጉዳዩን እባልሽ እግር ላይ ሄደሽ ድፍት ብለሽ ቅርታ ከጠየቅሽ እንመለሳለን። ምን እያልሽ ነው ያለሽው? እሱ እግር ላይ ነው የምትደፋው እኔ ማዬ

እግሩ ላይ ወድቀሽ ይቅርታ መጠየቅ አለብሽ። ከዛ በኋላ ትንሽ ታለቃቅሻለሽ፣ እንዲያዝንልሽ ማድረግ አለብሽ። አስፈላጊ ከሆነ እዛ ቤት በረንዳው ላይ ራሱ ትወድቅ ያለሽ እያልኩሽ ነው። ከዚህ በተጨማሪ ይሳትና እንዲሁም ደግሞ ሀርካን ትለምኛለሽ። ልጆችሽን በመጨረሻ አባታቸውን ያሳምናሉ፣ ይለምኑታል። ገባሽ ወይ? እንደዚህ አፍትጠሻ ትመልከች፣ ልጄ። ይገርምሻል፣ ልጄ። እኔ በጣም ብዙ ነገር እያሰብኩ ነበር በጭንቅላቴ፣ ነገር ግን እድሉን አላገኘውም ነበር። እማየምን ዬ ምን እያልሽ ነው ያለሽው? ምን ማድረግ ነበረብን? ቆይ ንገሪ። በእርግጥ ይኸውልሽ፣ ከመጀመሪያው ጀምሮ እኔ መናገር ነበረብኝ ነገር ግን ያንቺን ሻስቆምሽ አሁን ምን ለውጥ አለው? ልጅ አዎ ምን ለውጥ አለው ልጄ? ብትነግሪው ባትነግሪው አሁን ብትነግሪው በፊት ብትነግሪው ምን ለውጥ አለው? እማዬ፣ በእውነት እየተናገርሽ ያለውን ነገር በፍጹም ማመን አልቻልኩም። ላምንሽ አልቻልኩም። በቃ ሰምሮ ይኸውልሽ። እስከ ትናንትና ድረስ ከዛ ቤት ለቀን እስከምንወጣ ድረስ የዛ ቤት ንግስት ነበርሽ አንቺ፣ እኔ ደግሞ የንግስቷ እናት ነበርኩ። በጣም ብዙ ነገር እጃችን ላይ ነበረ። እኛ ነበርን ያንን ትልቅ ቤተ መንግስት የሚያክል ቤት እያስተዳደር የነበር ነው። አሁን እጅሽን ባዶ እጅሽን ሆነሽ ጥለሽ መሄድ ነው የምትፈልጊው? ወደዛ ቤት ወደ ቅንጡ ቤት መመለስ አትፈልጊም ወይ? በፍጹም እኔ አልፈቅድልኝም ሽማንች ማንች እንኳን ብትፈልጊ ተመልሰሽ እዛ ቤት ውስጥ መግባት አለብሽ። ትገቢ ያለሽ ማድረግ ያለብሽን ነገር ሁሉ አድርገሽ በመጨረሻ እንመለሳለን እዛ ቤት ውስጥ። ከዛ በኋላ ያችን የተረገመች ጠንቋይ ህክመት እጇን ይዘሽ ትወረውሪያታለሽ ከበር፣ ልክ እንደ ቆሻሻ አስወጥተሽ ትጣታለሽ። እማዬ፣ እኔ በፍጹም እንደዛ አላስብም። እኔ በፍጹም እዛ አልመለስም ከዚህ በኋላ። ሱምሩ፣ ለፈጣሪ ብለሽ ለፈጣሪ ብለሽ አታሳብጅኝ ብዬሻለሁ። አንቺ ልጅ እኛ ምን እናድርግ እዚህ ቤት ውስጥ ሰው ቤት ውስጥ ለዛውም፣ እንደዚህ ሆነ ልንኖር ነው እስከ መቼ ድረስ? ሱምሩ፣ እማዬ ነገርኩሽ፣ እኔ በፍጹም ተመልሼ እዛ ቤት ውስጥ አልገባም። ይሄን ነገር ተቀበይ በቃ እማዬ። ይው ልሽ ነው ውድ፣ ሁሉም ነገር ይስተካከላል፣ አትጨነቂ ልጄ። ያ ቤት እኮ የአንቺ ቤት ነው፣ ሱምሩ። ሻሚት ደግሞ ባለቤትሽ ነው። የኔ ባለቤት አዋርዶኛል እያልኩሽ ነው። ሰድቡ አዋርዶ እንዲሁም ደግሞ ክብሬን አዋርዶ ወደ ውጭ ጥሎኛል። ይሄ ብቻ እኮ አይደለም ማየ እንዴት ትረሻለሽ? በእኔ ላይ ወስነ ተሻል እኮ ነው ያለኝ፣ ሁሉም ሰው እየተመለከተ እኮ ነው ያበሸከጠኝ። ልጆቼ እንኳን አልቀሩም፣ ተመልከች፣ በእነሱ ፊት ነው ያዋረደኝ። እና ምን ልሰራ ነው እዛ ቤት ውስጥ ተመልሽ የምገባው ንገሪኝ ማየ። በእጁ እየጎተታ ወጥቶ የጣለኝ ሰው ቤት ውስጥ ምን እሰራለሁ? አርቆ በረሃ ውስጥ የጣለኝ ሰው ቤት ውስጥ ንገሪኝ ማየ። ይህን ብቻ አይደለም፣ ያንችን እድሜን እንኳን አይቶ ሽማግሌ መሆንሽን አይቶ ሊያዝንልን በፍጹም ፈቃደኛ አይደለም። አንችንም ወርወሮሻለ ወደ ውጭ ወጥቶ ይህን ነገር መረዳት አለብሽ ማይ። አሁን አዲስ ህይወት ነው መጀመሪያ ያለብንኛ ያንን ቤት እርሹ። ልጅ አዳምጭኝ፣ እኔ በፍጹም ይሄን ነገር አልቀበልም፣ መቼም ቢሆን አልቀበለውም። መቼም በአንድም በሌላ መንገድ ወደዛ ቤት ውስጥ መመለስ አለብን፣ ልጄ እንመለሳለን። ውድና የተከበራቸው ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከ መጨረሻው ድረስ ሳይቆራረጥ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁ።